አቶ ታዬ ደንዳ ለጠቅላይ ሚኒስትር አብይ ሰባት ጥያቄዎችን ሲያቀርቡ ሽመልስ አብዲሳ በበኩላቸው በአብይ አህመድ አመራር የሕዝቡ ጥያቄ ተመልሷል ሲሉ ተናገሩ። የኦሮሞን ሕዝብ ሊያፈርሱ ተነሱብን ሲሉም ተደምጠዋል። አቶ ታዬ በበኩላቸው ብልጽግናን ከደር ጋር በማነጻጸር ለአመታት በዘለቁ ግጭቶችና የወንድማማችነት እልቂቶች ተተራምሳለች ሲሉ ተደምጠዋል። እንመለስበታለን። ኢሳያስ አፈወርቄ ወደ ደቡብ ሱዳን ሚስጥራዊ ደብዳቤ ሲልኩ ወደ ሳዋ ወታደራዊ ማሰልጠኛ ደግሞ በርካታ ምልምል ወታደሮችን ለስልጠና አሰማርተዋል። የኤርትራ ጦር ግዙፍ ጦሩ ወደ ካምፓስ ገብቷል። ክራይሲስ ግሩፕ ኢትዮጵያ በአሰብ ጉዳይ ጨክና ቆርጣለች ካለ በኋላም አስመራ ተሸብራለች። እንመለስበታለን። የጌታቸው ረዳ አስተዳደር ባለስልጣናት አብዛኞቹ ወደ አዲስ አበባ ሸሽተዋል ተባለም። መሪያቸው በወጡበት ከቀሩ በኋላ አብዛኞቹ የትግራይ ጊዜው አስተዳደር ከፍተኛ አመራሮች ወደ አዲስ አበባ መሸሻቸውን የተነገረው እናስደምጣችኋለን። ጤና ይስጥልን ውድ አንድ አፍታ ቤተሰባዎች፣ ሰላምታችን በያላችሁበት የዓለም ዳርቻ አይርሳችሁም። ከአንድ አፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገንተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። አቶ ታዬ ደንዳ ለጠቅላይ ሚኒስትር አብይ ሰባት ጥያቄዎችን ሲያቀርቡ ሽመልስ አብዲሳ በበኩላቸው በአብይ አህመድ አመራር የህዝቡ ጥያቄ ተመልሷል ሲሉ ተናገሩ። የኦሮሞን ሕዝብ ሊያፈርሱ ተነሱበን ሲሉም ተደምጠዋል። አቶ ታዬ በበኩላቸው ብልጽግናን ከደርግ ጋር በማነጻጸር ለአመታት በዘለቁ ግጭቶች እና የወንድማማችነት እልቂቶች ተተራምሳለች ሲሉ ተደምጠዋል። ፖለቲከኛው አቶ ታዬ ደንዳ የካቲት 24 ቀን 2010 ዓ.ም የተጀመረውንና በኢትዮጵያ የፖለቲካ ምህዳር ላይ ትልቅ ለውጥ ያመጣል ተብሎ የታመነበትን ሂደት ሰባተኛ ዓመት መታሰቢያ አስመልክቶ ባወጡት ጽሁፍ መንግስት በገባው ቃል መሰረት ለውጡን ተግባራዊ አላደረገም ሲሉ ጠንካራ ትችትና ቅሬታን አቅርበዋል። አቶ ታዬ ግን ለምን ሰባት ጥያቄዎች በሚል ርዕስ በአሰራጩት በዚህ ጽሑፍ በተለይ በሰላም፣ በፍትህ፣ በኢኮኖሚ በአንድነትና በዲሞክራሲ ግንባታ ዙሪያ ቃል የተገቡ ተስፋዎች ከነባራዊ ሁኔታ ጋር በእጅጉ እንደሚቃረኑ በዝርዝር አስረድተዋል። በጽሁፋቸው የለውጡ ሂደት የበርካታ ትውልዶች የትግልና የመስዋዕትነት ውጤት መሆኑን ያስታውሱት አቶ ታዬ ዋና ዓላማውም ጭቆናን አስወግዶ የነጻነት የሰላም የፍትህና የወንድማማችነት መርሆች የሰፈነበት ስርዓት መገንባት እንደነበር ማመላክተዋል። ሆኖም ከሰባት ዓመታት በኋላ እነዚህ ግቦች ከመሳካት ይልቅ እየራቁ መምጣታቸውን በሰባት ቁልፍ ነጥቦች ላይ ተመስርተው ተችተዋል። በመጀመሪያው አጀንዳነት የተያዘው በእርቅ ሰላምን የማረጋገጥ ጉዳይ ቃል ብቻ ሆኖ መቅረቱን የገለጹት አቶ ታዬ አገሪቱ በተለያዩ አካባቢዎች ለአመታት የዘለቁ ደም አፋሳሽ ግጭቶች ትግራይ፣ አማራ፣ በኦሮሚያ እንደተተራመሰችና የዜጎች ህይወት በከንቱ እንደጠፋም እንደጠፋ አስረድተዋል። ፍትህ የለውጡ መሠረት ይሆናል ቢባልም በተቃራኒው ከቀደመው በባሰ መልኩ እንደተጓደለ፣ ንጹሃን ዜጎች ያለ ጥፋታቸው በሺዎች ሲታሰሩ፣ በሚሊዮን የሚቆጠሩ ዜጎች ለችግር የዳረጉ ወገኖች ነጻ ሲወጡ፣ እንዲሁም ዝምድናና ወገኝተኝነት በፍትህ ስርዓቱ ላይ መንገሱን ክፉኛ ተችተዋል። ሌብነትን ከስሩ ለመንቀል ቃል ተገብቶ የነበረ ቢሆንም አሁን ላይ ግን ሙስና ከመቼውም ጊዜ በላይ መስፋፋቱን፣ ተቋማት መዳከማቸውና ሌቦች በንጹሃን ላይ እንዲጩ ዕድል መስጠቱን ገልጸዋል። አንድነት የሀገር ምሰሶ ነው ቢባልም ህዝብን በብሔር በሃይማኖትና በአመለካከት የሚከፋፈል አዝማሚያ መንገሱንና ይህ ለሀገር አንድነት አደጋ መሆኑን አመላክተዋል። አቶ ታየ ሁለንተናዊ ብልጽግና ይመጣል መባሉን አስታውሰው በተግባር ግን ኢኮኖሚው መውደቁን ታይቶ የማይታወቅ የዋጋ ንረት የዜጎችን ኑሮ እጅግ ማክበዱንና ህዝቡ ለከፋ ድህነት መዳረጉን በምሳሌ አስደግፈው ዘርዝረዋል። ጽሑፋቸውን ሲያጠቃልሉም ህዝቡ ከጥቃቅን ልዩነቶችና ሲራ ወጥቶ የብረት አንድነቱን እንዲያጠናክር ከወንድሞቹ ጋር ያለውን አስተላለፍ እንዲያስተካክልና ለለው መሰረት የነበሩትን የነጻነት፣ የሰላም፣ የፍትህና የብልጽግና ግቦች እንዲያስፈጽምም ጥሪ አቅርበዋል። አሁን ያለው ሁኔታ ተስፋ አስቆራጭ ቢመስልም ህዝቡ በመጨረሻ እንደሚያሸንፍ ያላቸውን ተስፋ በመግለጽ መልእክታቸውን አስተላልፈዋል። አቶ ሽመልስ አብዲሳ በበኩላቸው በጠቅላይ ሚኒስትር አብይ አህመድ አመራር የህዝቡ ጥያቄ ተመልሷል ብለዋል። ለውጡን እውን ለማድረግ ረጅም ጊዜ የፈጀ ትግል መደረጉን አስታውሰው በለውጡ ማግስት በፖለቲካዊ ኢኮኖሚያዊ እና ማህበራዊ ዘርፎች ስኬት መመዝገቡን ተናግረዋል። የለውጡ ጉዞ አልጋ ባልጋ እንዳልሆነ የጠቀሱት አቶ ሽመልስ የህዝብ ጠላት የሆኑ አካላት የህዝቡን የዘመናት ጥያቄ ለመመለስ እየተጋ ያለውን የለውጡን አመራር በእንጭጩ ለማስቀረት በቅንጅት እየሰሩ ይገኛሉ ብለዋል። እነዚህ አካላት የኦሮሞን ሕዝብ ለማፍረስ እየሰሩ ነው ያሉት እርሰ መስተዳደሩ የሆነ እንጂ ሕዝቡና የለውጡ አመራር የትናንትናውን አስተሳሰብ ላይ ስላልሆነ ጥረታቸውን እንዳልተሳካ ገልጸዋል። ሕዝቡ ሲያነሳቸው የነበሩ የልማት የመልካም አስተዳደርና ሌሎች ጥያቄዎች በሰላማዊ መንገድ ምላሽ ማግኘታቸውንም ገልጸዋል። ጠቅላይ ሚኒስትር አብይ አህመድ የሕዝቡን ቁልፍ ጥያቄዎች ምላሽ እንዲያገኙ አመራር መስጠታቸውንም ጠቅሰው በዚህም የመብት የማኅበራዊና ኢኮኖሚያዊ ልማት እንዲሁም የተቋማት ግንባታ ላይ የላቀ ስኬት መመዝገቡን ገልጸዋል። በፖለቲካዊ መስክም እንደ ሀገር ስር ሰዶ የነበረውን የመከፋፈልና የሴራ ፖለቲካ ባህል በመቀየር በምክክርና በመተማመን ላይ የተመሰረተ የፖለቲካ ምህዳር እንዲፈጠር የሚያስችል አመራር መፈጠሩንም ተናግረዋል። ኢሳይያስ አፈወርቂ ወደ ደቡብ ሱዳን ሚስጥራዊ ደብዳቤ ሲልኩ ወደ ሳዋ ወታደራዊ ማሰልጠኛ ደግሞ በርካታ ምልምል ወታደሮችን ለስልጠና አሰማርተዋል። የኤርትራ ጦር ግዙፍ ጦር ወደ ካምፕ አስገብቷል። ክራይሲስ ግሩፕ ኢትዮጵያ በአሰብ ጉዳይ ጨክና ቆርጣለች ካለ በኋላም አስመራ ተሸብራለች። በዚህም ኢሳያስ አፈወርቄ አሰብ ብቻ አይደለም ስልጣኔንም ላጣው እችላለሁ በሚል ስጋት ከባድ ቁጥር ያለው ሰራዊት በዛሬ ዕለት ወደ ማሰልጠኛ አስገብተዋል። ኢሳያስ አሰብን ብቻ ሳይሆን ስልጣኔን ላጣ እችላለሁ በሚል ሰግተዋል። በዚህም ድፍን ኤርትራውያንን ክተት ከጠሩ ሰንብተዋል። ዛሬ ደግሞ ወደ ሳዋ ወታደራዊ ማሰልጠኛ ግዙፍ ወታደሮች አስገብተዋል። ወደ ማሰልጠኛ የገቡት ምልምል ወታደሮች የኤርትራን ሏላዊነትና ባህር የማስጠበቅ ኃላፊነት ተሰጥቷቸዋል። በሌላ በኩል በፕሬዝዳንት ኢሳያስ አፈወርቂ ፖለቲካዊና ዲፕሎማሲያዊ ጉዳዮች ላይ ወሳኝ ሚና የነበራቸው ፖለቲከኛ ከጠፉበት ብቅ ብለዋል። ሻቢያ የፖለቲካ መሐንዲስ እንደሆኑ የሚነገርላቸው የማነ ገብረአብ ከጠፉበት ብቅ ብለው በእርስ በርስ ጦርነት ለመግባት አፋፍ ላይ ወደምትገኘው ደቡብ ሱዳን ተልከዋል። ኢሳያስ ለዓመታት ከአደባባይ ተሰውረው የቆዩትን ፖለቲከኛ ወደ ደቡብ ሱዳን የላኳቸው ልዩ መልእክተኛ አሲ ይዘው መሆኑ ታውቋል። ገብረ አብ ከአደባባይ እይታ መሰወራቸው በኤርትራ ፖለቲካ ውስጥ ትኩረት ስቦ እንደነበር የቢቢሲ ትግረኛ ዘገባ ያመላክታል። ከዓመታት በኋላ የተከሰቱት የኤርትራ ወሳኝ የፖለቲካ ሰው የፕሬዚዳንት ኢሳያስ አፈወርቂ አማካሪ መሆናቸውን የአስመራ ቃል አቀባይ የማነ ገብረ መስቀል ያሰራጩት መረጃ ያመላክታል። የማነ ገብረ አብ የሻዕቢያ በአመዛኙ የሚታወቁት የፖለቲካ ጉዳዮች ኃላፊነታቸው ነው። ከጠፉበት በድንገት ብቅ ያሉት የማነ በተለይም የውጭ ሀገር ጉዞዎች ላይ ከኤርትራ ውጭ ጉዳይ ሚኒስትር ኦስማን ሳላ ጋር የማይነጣጠሉ እንደነበሩ የቢቢሲ ዘገባ ያመላክታል። ይሁን እንጂ ከቅርብ ዓመታት ወዲህ ግን ባልታወቀ ምክንያት ከይፋዊ የውጭ ጉዞዎችና ስብሰባዎች ባለመገኘቱ ትኩረትን ስበው ነበር ተብለዋል። የማነ ገብረ አብ ላለፉት 25 ዓመታት የፕሬዚዳንት ኢሳያስ ቀኝ እጅ ሆነው በሀገሪቱ ፖለቲካዊና ዲፕሎማሲያዊ ጉዳዮች ውስጥ ወሳኝ ሚና መጫወታቸውን ዘገባው አመላክቷል። ታዲያ እኚህ ያስመራው የፖለቲካ ሰው ድንገት ወደ አደባባይ የተመለሱት ኢትዮጵያ ወደ አዋለደቻት ሀገር ደቡብ ሱዳን በማቅናት ነው። የኢሳያስ አማካሪው የማነ ገብረአብ ወደ ጁባ አቅንተው ከደቡብ ሱዳን ፕሬዚዳንት ሳልቫኪር ጋር ዛሬ መወያየታቸውን የማስታወቂያ ሚኒስትሩ የማነ ገብረ መስቀል አስታውቀዋል። ፕሬዚዳንት ኢሳያስ ለደቡብ ሱዳናቻቸው የላኩት መልእክት የሁለቱን ሀገራት ግንኙነት፣ የደቡብ ሱዳን የእርስ በርስ ጦርነት ማገርሸትና የቀጠናዊ ጉዳዮች ተካተውበታል ተብሏል። ኢሳያስ ለደቡብ ሱዳን ሕዝብና መንግስት ያላቸውን አጋርነት መግለጻቸው የተጠቆመ ሲሆን መልእክቱ የሁለትዮሽ ትብብሮችን ማጠናከር ላይ ተጨማሪ እርምጃ ስለመውሰድ ያትታል። እንዲሁም በአፍሪካ ቀንድ ቀጠናና በአፍሪካ ቀንድ ሀገራት ሰላም እና መረጋጋት ለመፍጠር ኤርትራ ያላትን ፕሮፖዛል ያካተተ ነው ተብሏል። ምክትላቸውን አስረው ሀገራቸውን ወደ ጦርነት እየገፉ የሚገኙት ፕሬዚዳንት ኪር ኢሳያስ ለላኩላቸው ወቅታዊ መልእክት አድናቆታቸውን ገልጸው በሁለቱ ሀገራት መካከል የአመለካከት አንድነት መኖሩን ገልጸዋል ተብሏል። የጌታቸው ረዳ አስተዳደር ባለስልጣናት አብዛኞቹ ወደ አዲስ አበባ ሸሽተዋል ተባለ። መሪያቸው በወጡበት ከቀሩ በኋላ አብዛኞቹ የትግራይ ጊዜያዊ አስተዳደር ከፍተኛ አመራሮች ወደ አዲስ አበባ መሸሻቸውን ቢቢሲ ትግራኛ ዘግቧል። ባለስልጣናቱ የጌታቸው ረዳና ምክትላቸው ጀነራል ጻድቃን ገብረተንሳይ እግር ተከትለው ከመቀሌ ወደ አዲስ አበባ ሸሽተው ይገኛሉ ተብሏል። ጌታቸው ረዳ በወጡበት ቀርተዋል የሚለው ቢቢሲ ከደብረ ጽዮን ገብረ ሚካኤል ቡድን ህወሓት በኃይል ስልጣን የተነጠቁ አመራሮች ወደ ትግራይ ለመመለስ ስጋት አለብን ብለዋል። በሌላ በኩል ደግሞ ከፍተኛ ባለስልጣናት ከመቀሌ ወደ አዲስ አበባ ሸሽተው በወጡበት አጋጣሚ ነፍጥ አንስተው ጫካ የገቡ አመራሮች መኖራቸውን ዘገባው አመላክቷል። የጌታቸው አመራሮችና ደጋፊዎቻቸውን ጨምሮ በአማራና ኦሮሚያ አዋሳኝ የትግራይ አካባቢዎች የታጠቁ ኃይሎች እየተሰባሰቡ መሆኑን ቢቢሲ በዘገባው አመላክቷል። ወደ ትጥቅ ትግል እያመሩ የሚገኙት የጌታቸው ረዳ ቡድን ህዋቶች የተቀሙትን ስልጣን በኃይሌ ለመቆጣጠር በረሃ ወርደው እየተደራጁ ነው ተብሏል። በአሁኑ ወቅት የደብረ ጽዮን ቡድን ህዋት አብዛኞቹን የጊዜያዊ አስተዳደሩ መዋቅሮች መቆጣጠሩን ተገልጿል። ጌታቸው ያላቸው መፈንቅለ መንግስት ለጠቅላይ ሚኒስትሩና ለዲፕሎማቶች ማብራሪያ ያለመስጠቱ ወደ አዲስ አበባ ቀኑበት ቀርተዋል። ቢቢሲ በዘገባው ጌታቸው ወደ አዲስ አበባ ያቀኑት ሸሽተው እንዳልሆነ የገለጹ ቢሆንም እስካሁን ድረስ አልተመለሱም ብሏል። በተመሳሳይ ምክትላቸው ጀነራል ጻድቃን ገብረተንሳይ የደብረ ጽዮን ቡድን ህወሓት መፈንቅለ መንግስት አደገኛ ጦርነት እያስከተለ መሆኑን ከገለጹ በኋላ ጠፍተዋል ተብሏል። ቢቢሲ በዘገባው ጦርነቱ ተቃርቧል ብለው ለዓለም አቀፉ ማህበረሰብ ማንቂያ ያሰሙት ጀነራል ጻድቃን ድምጻቸውን አጥፍተው መጥፋታቸውን ገልጿል። ጀነራል ጻርቀም በተጨማሪ ሌሎች የጊዜው አስተዳደሩ ባለስልጣናትም ወደ አዲስ አበባ መሄዳቸውን ምንጮች ነግረውኛል ብለዋል። ከመቀሌ ወደ አዲስ አበባ ከሸሹ ባለስልጣናት መካከል አንዱ በአዲስ አበባ ለስራ በወጣውበት ወቅት ነገሩ እየባሰ ሄደና ደህንነት ስላልተሰማኝ እዚህ ለመቆየት ወሰንኩ ሲሉ ተናግረዋል። ባለስልጣኑ አሁን ላይ ወደ ትግራይ ለመመለስ እንደሚፈሩ የገለጹ ሲሆን ከህዋት ካድሪዎች ለመስዋዕትነት ዝግጁ ናችሁ የሚል የማስፈራሪያ መልእክት ደርሶኛል ብለዋል። ባለስልጣኑ አክለውም አንድ የሚያውቋቸው የጦር አዛዥ እነዚህ ሰዎች እንዳይጎዱህ ተጠንቀቅ የሚል ይዘት ያለው መልእክት እንደላኩላቸው ጠቁመዋል። ስልጣናቸውን የተቀሙት የጌታቸው ረዳ አስተዳደር አመራሮች በሁለት አቅጣጫ መበተናቸውን የቢቢሲ ዘገባ ያመላክታል። በአንድ በኩል ያሉት እንደ ጌታቸው ከትግራይ በወጡበት ሲቀሩ፣ ሌሎች ደግሞ ጠበንጃ አንግተው ጫካ መግባታቸው እየተሰማ ነው። በጌታቸው ረዳ የሚመራው ህወሓት ክንፍ አንዳንድ ከፍተኛ አመራሮች ወደ ትጥቅ ትግል እያመሩ መሆናቸውን እየገለጹ ነው። እነዚህ ጫካ የገቡ አመራሮች በትጥቅ ትግል ህዝባችንን ነጻ እናወጣለን ሲሉ በማኅበራዊ ገጾቻቸው አቋማቸውን መግለጻቸውን ቢቢሲ በዘገባው ጠቅሰዋል። ቢቢሲ ስለ ሁኔታው አንድ የጊዜው አስተዳደሩን ከፍተኛ አመራር የትጥቅ ትግል ጀምራችኋል ብሎ ላቀረበላቸው ጥያቄ በግሌ የትጥቅ ትግል አልመረጥኩም ሲሉ መልሰዋል። አመራሩ የትግራይን ህዝብ ወደ ሌላ የእርስ በርስ ጦርነት የሚያስገባም የትጥቅ ትግል አልደግፍም ቢሉም ጫካ ገብተዋል ስለተባሉ አመራሮች ያሉት ነገር የለም። በእይታቸው ወረዳ አስተዳደር መፈንቅለ መንግሥት ከተፈጸመ በኋላ በትግራይና በአማራ አዋሳኝ አካባቢዎች የትጥቅ እንቅስቃሴ እየተደረገ ነው ተብሏል። በሁለት ክልል አዋሳኝ የትግራይ አካባቢዎች ላይ የታጠቁ ኃይሎች እየተሰባሰቡ መሆኑን ቢቢሲ ጉዳዩ ቅርበት ካላቸው ምንጮች መስማቱን ጠቁሟል።